ጥሩ እመጣለሁ። ትምህርት ቤት የምናስገባቸው እንዴት ያልተማሩ ነው ነው ብለሽ ነው? አይመስለኝም። ስለ እውነታ ላይ ስላለ ነገር እና እዛ ጋር ስላለው ነገር ደግሞ ለይ ብታይ እኮ እዚህ ላይፍ ላይ ለራሱ በጣም ለማስረዳት እሞክራለሁ። ማለት እንደዚህ ነው እንደዚህ። ከዛ ሁሌ አስረዳለሁ ሁሌ በገባሁን ቁጥር ባለማወቅ ነው ብዬ አስረዳቸዋለሁ ምናምን፣ ግን ምንም አይገባቸውም። እያስረዷቸው አሁንም እዛው ላይ ናቸው፣ ያው ናቸው። አንቺ ማስረዳት የለብሽም ነሽ ካልሽ በቃ ቆንጆ ነሽ ሲል፣ ቆንጆ ነኝ። እንደዚህ ነሽ፣ አዎ ነኝ። በቃ አለቀ። ሰው ተቃራኒ ስትሄጅበት አይወድም። በራሱ መንገድ ስትሄጅበት ነው አምኖ የሚቀበል። ልክ ነሽ፣ በጣም ይሻላል። እንደዛ ሁላችሁም ሼር አድርጉና ትገባላችሁ። ይሄ ሪፖስት አድርጉ፣ ቪዲዮን እየገባችሁ እዩት። ፎሎ ያላደረጋችሁ ፎሎ አድርጉ፣ ከዛ ትገባላችሁ። ንዩ ሼር አርጉ፣ ታብታባ አርጎ ሼር አርጉ። ዝም ብላችሁ አትቀመጡ። እ አሁን እንትን በኋላ እንደዛ ማይቻል ሆነ፣ እንጂ ከዚህ በፊት ኮ እ ገብቼ አውቃለሁ ብዙ ጊዜ

አይ በፎቶ ሽም አንቺ ነው አይመስልም እኮ ወይስ፣ ሩቅ ስለሆነ ቢቀርብ እለይሽ ነበር፣ ግን ሩቅ ስለሆነ ነው ያልታወቀኝ። ስለራቀን። ወይ ጉድ! እኔ እኮ ሌላ ሰው አድርጌሻለሁ። በይ በደምብ ታብታብ ሼር አድርጊ። ምንድነው እዚህ የምትጎለችው? ዝም ብለሽ እኔም እንደምትይ ወይኔ፣ ትንሽ መጀንጀን ነበረብኝ እኔ እኮ ሌላ ሰው መስለሽም፣ በቃ ታብታብ አርጊ ለማለት ራሱ ተሳቅቄሽ። ወይ አንቺ ዋት ነግሪ ኑሮ ጭራሽ ነበር ያላወቅሽ እኮ። ያው እንዳላወቅሽ ይገባኝ፣ ምናስ አላሳያለም ምናምን ያልሽ፣ አውቀሽ ነው ኧረ ዝም ብለሽ ግቢ፣ ችግር የለውም ወይስ ፈራሽ? እገባለሁ ግን ጥያቄያቸው ውሃ ደህና ነች፣ ውሃ ምንድን ነች፣ ውሃ እንደዚህ ነች የሚጠይቁት ማለት እንዴት ነች ስንላይት ነው ምን አውቃለሁ ስትይኝ ብዬ ያሰሰቱኝ እና ደግሞ ድንገት ከቦሳችን አንድ ላት ገብቶ ቢያይኝ ብዬሽ ዝማል በጣም ጥሩ ነው። እኮ መጠንቀቅ ከባድ ነው። እነሱ ጥያቄ አይነት አዎ፣ ያው እዚህ የሚመጡ ሰዎች የሚጠይቁት በቃ ከዚህ ፊት አስገብቼ እወጣለሁ። አንዴ ነት የምር አስገብቼ ግን ያው እኔ አንኪ ያኔም አላውቅሽ አሁን እራሱ ማላቅሽ ወዲያው ወጣ። አሁን ግን ተመልሼ ቁ ገባሁኝና ከዛ ቆያሁኝ በጣም ጋሽ ታብታብ አድርጉ ሼር አድርጌ ደግሞ በአካል ና ድራማው ላይ አንድ አይደለሽም። ስትኩ በአካል የምታውቀኝ ሰው ናት እንደ ምናምን እያልኩኝ ነበር። ብዙ ነገር ማለት ነበረብኝ። ያው አንቺ መስክሪልኝ እንግዲህ በአካል ያየሽኝ ባይዛዊ በአካል ቆንጂዬ ናት። አለማወቃቸው ነው። እራት እንጥራቸው፣ እንዴ እጥራቸው። እራት እየበላሽ ነው። አይ አንችን ለማስተዋወቅ በአካል ምን አይነት ልጅ እንደሆነ ልጅ ነሽ ባይዘዌ ግን እንደ ትልቅ ሴትዬ ነው የሚለሽ አዎ እንትን እኮ ነው ድራማው ላይ በጣም ነው የምገስፈው፣ እና ለዛ ናት። አትፍረጅባቸው። ጋይስ ታፕ አፕ ሼር ሼር እያደረጋችሁ ሼር አድርጉ። እየወረደ ነው መሰለኝ በዚህ ሰዓት እኮ ሲጨመር ብዙ ሰው አይኖርም። አራት ሰዓት ላይ ነው ሰው የሚኖረው። በጊዜ እንድተኛ ብዬ ነው አሁን የገባሁት ጋይስ። ታፓ ባርጉ። አምስት ሺ ልግባና ና ሴ ልውጣ። እንዴ ዳር እውነቱ እንቅልፍ መጣ። ሰላም ነሽ? ደህና ነኝ። አዎ አልተኛሁም፣ ብታይ። ቀኑን ሙሉም አልተኛሁም ዛሬ ነበረ የእረፍት ቀኔ አልተኛው ወጥቼ ነበር። ምናምን እየ ማህሌት፣ አይ ዛሬ ኮድ ነው፣ ስራ የለም። ሌላ ቦታ ኤፍራታ፣ እዛ ስለሆነች ምናልባት ኤፍራታ ስራ ናት። እንዴ እዛነች? ትናንትና አልሰሩላት? ትላንትናማ አብረን ነበርን ነው አዛኔት ዛሬ ውይ፣ አላለቀላቸውም ማለት ነው። ያ አሁን እኮ በቃ የሚጨመር ተብሏል። ጊዜው ስለማይበቃ ያውላችሁና አረ፣ የእናንተን አይደለም የኛ ብቻ ነው። ጋይስ ሼር እያደረጋችሁ አዎ አዎ፣ ግን ለማንም ሼር አታረጉ

ጥሩ እዚያኛው ጋር ጥሩ ነበር። እስኪ ሚ እንትን እንዲል ይችላል መሀል ላይ ሊቀየር ይችላል ብዬ አስባለሁ፣ ግን ላይሆንም ይችላል ብቻ። ከዚህ በኋላ ግን እንትን ነው የሚመጣው፣ በጥሩ ካራክተር ካልሆነ አልሰራም። ሆነ መጥፎ ዞሮ ትወናሽ ነው፣ ማድነቅ ያለብ፣ ግን እዚህ ህዝቤ ትወና አቅማ ማለት ቆንጆ ድራማቸው በጣም ይመቸኛል። መስፍን ቴንኪዩ፣ ወይ ማህሌት እና ጋሽ ታፕ አርጎ ሼር አርጎ ሼር እያረጋችሁ ዝምብላችሁ ምንድነው የምትቀመጡት?

የሚላቸው፣ ላቸው እስኪ አንቺ ለምን አትዘፍኝ? ላቸው ድምፅሽ ቆንጆ ነው። ባለፈው ስትዘፍኝ ሰምቻለሁ። በይ መንገድ ላይ ብታይኝ ብታይኝ ስታዩ መተሽ ነው የምታቅፍኝ እንኳን ልትርቅኝና። የምሬኝ ነው ዝፈኝ። ደግሞ ዘፈን ቆንጆ ዝም ብለሽ ዝፈኝ አልኩሽ። እኔ ባለፈው ድምፅሽ እንዴት ቆንጆ ድምፅ እንደሆነ አይቻለሁ። እንደዚህ ብለሽ ይሆናል። አሁን ዝም ብለሽ ዝፈኝ እ ያልኩሽ ነው። አሁን ዝፈኝ ያ በደንብ ታፕታፕ ሼር አርጊና ሰዎች የሚግቡና አስገባሻለሁ እና ቁልቁለት ነው ያልሽው። በደንብ ቀጥያ አለቀ። እንትኑ እንትኑ ጠፋብ

እኔ ለዝህን ከዛ ማለት ነው ከዛ ድምፁ አያምርም የሚሉ ካሉ አንድን ቁጥር ይጻፉ አይደል እሺ ድምፁ አያምራል የሚሉ ደግሞ ሁለትን ይጻፉ በጣም ጥሩ አሁን እዋከውትን ወደ ሙዚቃዊ ግቡ ወይዬ ሰላም ሰላም። ረጥ ሀብቴ ማርትዬኔ ቆንጆ ወይ እዚህ አዚ ነው አዚ አንድ ብለዋል። በቃ ዝፈኝ ድምጿ ቆንጆ ነው ማለታቸው ነው። አሁን እየዘፈንሽ በዝፈኝ ምን የሚለ ለድምጽሽ የሚቀለ

ያፈቀረሽ አይኔ አሻግሮ ያይሻል የናፈቀሽ ልቤ ሲያስብ ይሻም ይሻል አሀሀ አይውበ አሀሀ አይቁመና ሁሉን አድሎሻል። አሁ የቃል ስ የስትፋሴ ድ

ምን ጋ ነበር ያቆመው? አዎ፣ የቃል ችግር፣ የስትንፋሴ ድክመት ሚለው ነው። አዎ፣ የቃል ችግር፣ የስትንፋሴ ድክመት ሚ ለራሴው ሲሟገ ከብቶቹ ይለግጦሽ የሚለውን ፓርት ዘለልሽው በይ

ነገ ማለት ነው። አልበም ጠብቂ ው በዚህ ከቀጠልሽ በጣም ትልቅ ቦታ ትደርሽ። አስገቡን ሀፒ ጌራ አድርግ ቢያንስ ለሀያ ለአስራ አምስት ሰው ሺህ እኮ ከዘፈንክ እናስገባለን። እንደት ነው እናስገባለን? እኔ ዘፍናለሁ ማሂ አስገቢኝ የሚል ሰው ወዲያው አስገባለሁ እኮ ላይ ስም ይዘፍን የለም እኔ ብሏል። ኢንቫይት ላክ እና አስገባህለው እኔ ያልከው ሰው መዝሙር አይሻልም? ደስ ይለኛል። በጣም ትዘምራለህ። ከአንተ ከዘመርክ አስገባህለው። መዝሙር በጣም ነው የምወደው። ሁሉም ይቻላል። ሁሉም ሁሉም